ጤና ይስጥልኝ። እንዴት አላችሁ? ወገኖች ወይ ግሩ ማሉ ማማ ብርቄ ዘነበ ወላ ቀይ ባሕርን የእጄ መዳፍ ያህል አውቀዋለሁ እስከ ማለት መድረሱ መድረሱን እያየሁ ምናልባትም፣ ወገኖች እኔ ብቻ አይደለሁም የምናገረው ስለ እሱ ኮሜንት ላይ ፈቃዱ ነቃ የጻፈውን ብታነቡ ደስ ይለኛል። ፍቃዱ ነቃ የ973 የባህር ኃይል ቅጥር መርከበኛ ነው። ለዘነበ ወላ እሱም ሲኒየር ነው እና ይህንን ቀደዳውን ለአመታት ስንሰማ ከርመን ብናጋለጥ ብናጋለጥ የሚሰማ ነው። ምክንያቱም ቀድሞ ሶሻል ሚዲያ ስላልነበረ እንዴት አድርገን የምናገር አንድ ሰው ከህወሓት ጋር ወያኔ ሆኖ ለማጋለጥ ያኔ ሀገር ውስጥ እያለን ይከብዳል መታሰር ወይም የሆነ ብቻ አደጋ ሊደርስብን ይችላል። ዘነበ ወላ ፈጣጣ ነው። በደርግ ጊዜ ካድሬ የህወሀት ወያላ ህወሀት እስከገባ በኋላ ክላስ የባህር ኃይሉ ፈርሷል። የሚናገር የለም ዝም ነበር የምንለው። አሁን ጭራሽ ከሙላለምና ከሱ አጠገብ ካለው እንግዲህ ስሙን ስለማላውቅ ይቅርታ። ምናልባት ሚኪ እያሉ ሲጽፉ አይቻሉ ሆኝ ማንን እንደሆነ እርግጠኛ ስሙን አላውቅም። ውጭ አገር ከወጣሁ ሀያ አንድ አመት አልፎኛል። የዘነበ ወላ ቀደዳን ግን በምንም ተአምር አላልፈውም። ቀይ ባህርን የእጄ መዳፍ ያህል አውቀዋለሁ የሚባለው ነገር ይህ እንግዲህ መላውን የባህር ኃይል መናቅ ነው። ፈቃዱ ደቃ የጻፈውን ኮሜንት የተወሰነ ያህል ስክሪን ሾት ያደረኩት ሙሉም ብታደቡት ደስ ይለኛል። በዚህ ቪዲዮ ስር የጻፈው እውነታ ነው። የቆየው በሪኩሪት ጊዜ ነው፣ ሲማን ሪኩሪት። እሱንም ስላልቻለ አለቃው የእኔ ባች ነው፣ ደረጀ ተርፋ ይባላል። በዛን ጊዜ ደረጀ ሊዲንግ ሲማን ነበር፣ እኔም ሊዲንግ ሲማን ነበርኩ። ዘነበ ወላ ሲማን ሪኩሪት ወይም መልመል መርከበኛ ተደርጎ ለሙከራ ፒቱ ኦፎር የምትባል ጀልባ ላይ ተመደበ። የመርከቧ ቺፍ ገነር የኔባች ሊዲንግ ሲማን በዛ ጊዜ በኋላ ፒቲ ኦፊሰር ሰከንድ ክላስ ነው፣ ደረጀ ተርፋ ይባላል። ደረጀ ተርፋ አሁን በህይወት የለም። ለዛም ነው እንደልቡ ሚፈለጨው ደረጀ ተርፋ በህይወት የለም። ቢኖር ኖሮማ ዝም አይልም። ነገር ግን አሁንም ቢሆን ልናገር የምፈልገው ጁኔል ሌፍተናንት ተስፋዬ ነጸረ በዛን ጊዜ እሱም ሊሊንግ ሲማ ነበር። ኤበርሲማን ወይም ሊሊንግ ሲማ በኋላ ነው ኮሌጅ ገብቶ መኮኑን የሆነው እና በህይወት አለ። እንደው እሱን ኢንተርቪው ብታደርጉ ደስ ይለኛል ስለ ዘነበ ወላ። ለምን ብትሉኝ የመርከቧ ቺፍ ቦስን ነበር ተስፋዬ ነጸረ። ከኔ ጋር በጓሮ ወር አውርተናል ከትሳይ ነፀረ ጋር። ስለዚህ ይሄ ሰውዬ ይሄ ቀደዳውን ይሄ ውሸቱን ማስቆም መቻል አለብን በሚል ነው። ፍቃዱን ነቃ በኮሜንት ላይ የጻፈውን አንብባችሁ ተረዱ። እነ ሙሉ አለም በለቀቁት ቪዲዮ ስር እኔ ሙሉውን ስክሪንሾት ማድረግ አልቻልኩም። በደንብ አብራርቶ ወደ ቁጭ ያደረገው ከአንድ የባህር ኃይል ጋር አብራችሁ ቃለምልልስ አድርጉት የሚል ሀሳብ አስቀምጧል። እኔም ይሄን ነው ምጋራው። ዘነበ ወላን ለኢንተርቪው የምትጠሩ የሚዲያ ሰዎች፣ እንዲው በኢትዮጵያ አምላክ ብዬ የምለምናችሁ፣ እስቲ ከአንድ የባህል እሱ ሳያውቅ ሰርፕራይዝ አድርጉት። ለኢንተርቪው ስትጠሩት፣ አት ዘ ሴም ታይም አንድ የባህር ኃይል አባል የባህር ኃይል አባል ስላችሁ ፒሲ ኦፍሰርስ ደረጃ የደረሰ ብራንች ኮርስ የወሰደ ካሪክሎም ቪቴ ያለው ብዙ ጊዜ ቃለምልስ ስታደርጉ በተለይ ጋዜጠኝነት የጋዜጠኝነት ዲስፕሊን ወይም የጋዜጠኝነት ትምህርት የሌላችሁ ተዋናዮች ጥንቃቄ አድርጉ። የምት ቃለምልስ የምታደርጉትን ሰው ስላወራ አይደለም፣ ምን እንደ ተማረ ጠይቁት። መጀመሪያ የተማረበትን ሲቪ ደግሞ ይዞ እንዲመጣ ቀጠሮ ስትሰጡት፣ ያንን ብትመለከቱ ደስ ይለኛል። እኛ ሁላችንም ሲቪ ያለን የባህር ኃይሉ ካልክሎቪቴ ያገለገልንባቸው የጦር መርከቦች ሙያችን፣ ትምህርታችን፣ ኤቭሪቲንግ ባህራያን ሥራ ቋንቋ እንግሊዝኛ ነው። ዘነበ ወላን ስቲ እንደሆነ ለቃል ምልልስ የምትጠሩ አቅርቡ። ምክንያቱም የባህራያን ታሪክ ይመለከተኛል። ውሸት ሲናገር ከሰላሳ ዓመት በላይ አልፏል። ይሄ በጣም ለእናንተ ላይሰማችሁ ይችላል። ለእኛ ግን ይሰማናል። ነድፈኛ ነበር ብሎ የጻፈም አይቻልም። አልነበርም። ለሙከራ ፒቱ ኦፈር የምትባል ጀልባ ላይ ነበር። ከዛ ዋ ስላልቻለ ኣ የስምንታይ ክፍል ተማሪ እኮ ነው። ሲቀጠርም እኮ የባህር ኃይሉ መስፈርት አሟልቶ አይደለም የተቀጠረው ለቦክስ ስፖርት ነው። እኛ ስንቀጠር እኮ ማንኛውም ተራ መርከበኛ ይሁን ጩ መኮንን ይሁን የአካዳሚክስ ፈተናዎች አሉ። ስንቀጠር ፊዚክስ፣ ማትስ፣ ኢንግሊሽ ይሄ ኮምፐልሰሪ ነው። ከአስረኛ ክፍልም ስትቀጠር ፈተናውን ካላለፍክ አትቀጠርም። ለስፖርት ግን ዘሪዝ ኖ ፕሮብለም፣ በቀጥታ ወደ ስፖርት ነው የምትገባው። የስፖርት ኳሊቲው ምንድን ነው የሚጠየቀው? ወይም ኳሊፋይድ ሆኖ የሚቀጠርበት ትልቁ ነገር በዛ ስፖርት ሰክሲድ ያደርጋሉ ወይ ነው። ተሞከረ አልቻለም። ዝም ብለን ከምናባረው እንሞክረው ተብሎ መርከብ ላይ መደቡት። አልቻለም። ሰውየው ብልጥ ነው። የአማርኛ ስነ ጽሑፍ ችሎታ ቀጥታ ፖለቲካ መምሪያ ደግሞ እንደዚህ አይነት ሰዎችን ይፈልጋል። ታጠቅ ጋዜጣ ከእነ እስር ቤት ያሉት ማናቸው? እሳቸው የተባሩ ናቸው እ ታዲያ ውስጥ አንቱ ጋር አብሮ ሰርቷል። የባህር ኃይሉ ኢትዮጵያ ቴሌቪዥን ልኮት ካሜራ እንዲማር አድርገውታል። ካሜራ እና ጋዜጠኛ ተብሎ ተመደበ። ይሄ ቪዲዮ ካሜራ መቅረጽ ማለት ነው። ይቀርጽ ነበር፣ ግን የሚቀርጸው እንደዚህ ጦርነት የሚካሄድበት ቦታ አይደለም። ይሄ ግራጁዌሽን ላይ ምናምን ወይም ደግሞ የሆነ ሴሬሞኒ የፖለቲካ መምሪያው ወሬ ሲኖር ያንን ወሬ ይቀርጻል በቃ ይሄ ነው የእሱ ሙያ። እና ወገኖች እባካችሁ ስነ ስርዓት አድርጉ። የባህር ኃይላችን ታሪክ ሲበላሽ እኔ በምንም ተአምር ዝም አለንም። ኢቢሲ እንትናን ጥሩት እንትና አልኩኝ። በጣም ይቅርታ፣ በጣም የማከብራቸው ታላቁን ካፕቴን ከባህር ኃይሉ ሲፈርስ ኮማንደር ነበሩ። ኮማንደር ማለት በባህር ኃይሉ ሌፕትናንት ኮሎኔል ማለት ነው ወደ ምድር ጦር ሲመነዘር ነገር ግን ካፕቴን ደርሰዋል። የሲቪል መርከቦች ላይ ሰርተዋል። ካፕቴን መኮንን መንበሩን በጣም በጣም ደስ የሚል ሁኔታ የሰጡትን ቃለምልልስ አዳምጫለሁ። እንዲሁም እኔ ሰምቼ የማላውቀው በቀዳማዊ ኃይለ ሥላሴ ዘመን ስለነበረ ነገር ሲናገሩ ሰምቻለሁ። እና ዘነበን እስቲ ሰርፕራይዝ አድርጉት። ወደፊት እስቲ ቃለምልልስ ጥሩት። ግን አንድ የባህር አባል እሱ ሳያውቅ በሌለበት እሱ ሳያውቅ ሁለቱም አንድ ከተለያየ ጓዳ እንዲወጡ አድርጓቸው። ብታምኑም ባታምኑም ጥሎ ነው የሚሄደው። የባሕር ኃይል ጓደኛ የሚባል የለውም። ይሄን ታውቃላችሁ። አንድ የባሕር ኃይል ጓደኛ የለውም። ፕላስ እንግዲህ ሀገር ውስጥ ያሉት የባሕር ኃይል ማህበር ውስጥ አሉበት፣ እና የሚገናኙበት ቦታ አለ። ዘነቦላዛ አይገኙም የድፍረቱ ድፍረት ቀይ ባሕርን የእጄን መዳፍ ያህል አውቀዋለሁ ነው ያለው። እንደው እኔ ያለሁት ውጭ አገር ነው፣ ግን በኞቴ ምንድን ነው እሱን ስትጠሩት እኔንም ብጠሩኝና ሰርፕራይዝ ባደርገው ነው እዛ ቦታ ላይ። ከዛ በኋላ ምንድን የተማርከው እስቲ ሲቪህን የታለ የተማርክበት እኔ እስከማውቅ እንደዚህ እንደዚህ ነው የነበርከው ብዬ ፊት በፊት የቪዲዮ እየተቀረጸ ማጋለጥ እፈልጋለሁ። በአንድ ወቅት ደራሲ እንዳለ ጌታ የሆነ ኮሜንት አድርጌ ተናዶ አጠፋው፣ እንትኑን ኮሜንቱን እንዳለ ጌታ። አሁን ከሱ ነገር ሌ የማውቀው ዘነበ ወላን የምታውቁት እናንተ በፕሮፓጋንዳና በቅጥፈቱ ነው፣ እኛ ደግሞ በእውነታ ነው የምናውቀው። የግል ቂም፣ የግል ጸብ የለብኝም። ውሸታምን ግን አሳዶ መምታት ሙያዬ ነው። ጎበዝ፣ እኔ አልዋሽም። ባሕር ኃይሉ ውስጥ ምን እንደነበርኩ የአለቆችን ታሪክ የጁኒየሮችን ታሪክ እየጻፍኩ ነው ያለሁት። እናንተ አሁን ልጅነት የሚባል ጽፏል፣ እንደዚህ ጽፏል። የስነ ጽሑፍ ችሎታ አለሁ ሳብት ወይም እኔ በሱ ላይ ዶን ኬር። የባሕር ኃይሉ ግን ሲነካ በፍጹም ማንም ሲዋሽ እኔ ወደኋላ አለም ምንም ምንም በሉ የራሴ ማንነት ከፈለጋችሁ እንዲሁም በአንድ ወቅት በጣም ሲጠይቁኝ የኔ ሲቪ ገጽ እንግዲህ አምስት ገጽ ሲቪ አለኝ በእንግሊዝኛ የተጻፈ የባህር ኃይሉ ኮመዶር የፈረሙበት ማለትም የግል ማህደሬ አሁንም አለ። ምድር ጦር ጠቅላይ መምሪያ ውስጥ አስገብተውታል አሉ። ከባህራዊ ጠቅላይ መምሪያ አውጥተው እና ፈቃዱ ነቃ ይኸው በደንብ ያስቀመጠውን አብሮ እስክሪንሾት አድርጌዋለሁ። ግን ከፈለጋችሁ እነ ሙሉ አለም እነሱን ቃለ ምልልስ ያደረጉበት ስር ትክክለኛ ኮሜንት ያስቀመጠው ዘ ኦንሊ ፈቃዱ ነቃ በቄ በጣም ነው የማመሰግነው። የባህራዊ ታሪክ ሲነካ ጠበቃ ምት የቀድሞ የባህራዊ አባላት በጣም ኃላፊነታችሁን የምትወጡ የኢትዮጵያ አምላክ ይባርካችሁ። ነው ብለው ውሸታም አንፈልግም በቅንነት ሀገራችንን ያገለገልንበትን የባህር ኃይል የማንም ካድሬ የሰፓ ካድሬ የነበረ ሁሉ ውሸት ሲናገር ዝም አይደለም። የካድሬ ዘመን መሆን የለበትም። የእውነት ዘመን መሆን አለበት። ስላዳመጣችሁ አመሰግናለሁ። ከታች ይሄ ዘነበ ወላን በራሱ ፕሮፓጋንዳ የምታውቁ ሰዎች አድንቃችሁ የጻፋችሁ ሁሉ ሼም ኦን ዩ። እኛ ምን ናገሮ ነው መስማት ያለባችሁ። ፍቃዱ ነቃ የጻፈውን ኮሜንት እዛው ቪዲዮ ስር ሂዱና አንብቡት። አመሰግናለሁ።